ይሄ እናንተም ማሳሰብበት አላችሁ በየጊዜው እናስተቸዋለን እያዳበርነው እያዳበርነው ከእናንተም ብዙ ግባ ስለምናገኝ እስካሁን ባለው ውይይት የበጣ ሀሳብ ነው። በጣም እንደምታዳብሩልን በጣም ተስፋ እናደርጋለን ማለት ነው እና እንዲህ አይነት ሪዎች ይዘናል። ተልዕኮ ራሱ ምን ይሆን በፌዴራሊዝም ስርዓት ውስጥ አማራ ክልል ምንድን ነው እንደ ሀገር የሚጠበቅበት በኢኮኖሚ የሚጠበቅበት ምንድ ነው? በማህበራዊ ዘርፍ የሚጠበቅበት ምንድ ነው? ከሰላም አንጻር የሚጠበቅበት ምንድ ነው? ከደህንነት አንጻር የሚጠበቅበት ምንድ ነው? ሚሽኑን ሲወጣ ነው ሀገር የሚወጣ ትልቅ እሴት ያለው ክልል። ስለዚህ ሚሽኑ ተልእኮ ምን ይሁን የሚለው ይህም ራፍል እየተሰራ አለ። ይህም ኮሚቴ ተደራጅቶ እየተሰራ ነው። ሌላው እሴት ላይ እሴት መሸርሸር ገጥሞናል። እሴታችንን እንትን ጎበል ሶሻል ፋብሪካችን ችግር ውስጥ አለ። በጣም አሁን የብዙ ሰው ወደ መግባባት የደረሰበት ሀሳብ ከመሪ እስከ ህዝብ ድረስ ሆኗል። ስለዚህ ይህዛ አካባቢ በርካታ ጽሁፎች አሉ። እነዚህን ጽሁፎች እያሰባሰብን ነው። ሰፊ ኮንፈረንስ ይፈልገናል። ልይት አድርገን በሚቀጥሉ አምስት ዓመታት የምንገነባቸው እሴቶች ምንድነው? ኢኮኖሚካል፣ ማህበራዊ፣ የሰላም እሴቶች ምንድናቸው? አስር ዓመት፣ ሀያ አምስት ዓመት። ምክንያቱም የሰው ልጅ ነው የሚያመርተውና ስግናው በደንብ የተሟላ ካልሆነ ችግር ስለሚኖረው ይህን እናደርጋለን ብለን እናስባለን። ሌላው የክልሉ ውስጣዊና ውጫዊ ሁኔታ ግምገማ ነው። ይህምንም ግምገማ የሚሰሩ አካላት አሳይን አድርገን በደንብ አድርገ እየተሰራ ነው። መጨረሻ ላይ እነዚህ ግምገማ ከጨረስን በኋላ የክልሉ ስትራቴጂክ ጉዳዮች ልየታ ፎከስ